ምንድን ነው? ምንድን ነው? ምንድን ነው? ምንድን ነው? ምንድን ነው? ምንድን ነው የምትሉኝ? ቆይ፣ ሀይሚን ጥፋተኛ ነች፣ ለምንድን ነው ሁሌ እሷን ጥፋት የምሸፈኘው ብለው መጡብኝ። እኔ እሷን ጥፋት አልሸፈንኩም። የታየኝን ጥፋቷን እናገራለሁ፣ ግን ደግሞ ያልታየኝን ጥፋት ደግሞ አልናገርም እኔ። እንደማንም ሰው በኢሞ ግሩፕ የለኝም፣ በቲክቶክ ግሩፕ የለኝም። ያው አንዳንዴ በቴሌግራም ነው ብዙም ከጓደኛም ከምንም ከደጋፊዎችም የምገናኘው እና ያው አንድ የተወሰነ እንትን ያለው እና ግን ቢሆንም አንዳንዴ ሀሳብ ልዩነት ሲኖር የሆነ ነገር ይፈጠራል እና ምንድን ነው መሰላችሁ፣ የሃይሚን ጥፋት ትሸፋፍኛለሽ፣ ሁልጊዜ ጥፋቷን አትናገሪም ትሉኛላችሁ። ምን አደረገች? ምን ምን ለምን? ጥፋቷን ስታጠፋ እናገራለሁ። አሁን ግን ያጠፋችሁ ነገር የለም። አሁን እኮ ሙሉ ለሙሉ እሷን ጥፋተኛ ለማድረግ እሷ አጥፍታለች ለማለት እኮ ሌላው ሰው ንጹህ መሆን አለበት አይደል? አይደለም፣ ሌላው ሰው ንጹህ መሆን አለበት መጀመሪያ እሷን ጥፋተኛ ብሎ ለመፈረጅ መጀመሪያ ሌላው ሰው ንጹህ ይሁን። እኔ ሁለቱም ለእኔ አንድ ናቸው። ታውቃላችሁ ሁለቱንም እኔ እኩል ነው የምወዳቸው። ግን እኔ ሴት ነኝ፣ ከበር ያለኝ ሴት ነኝ፣ ራሴን የማስከብር ሴት ነኝ፣ ጎበዝ ሴት ነኝ፣ በክብሬ የማልደራደር ሴት ነኝ፣ ሀቄን የማቅሰስ ሴት ነኝ ሀቄን ማቅሴት ነኝ ሀቅ እያለኝ ግን ሀቅ እንደሌለው ዝቅ ብዬ ማሳለፍ አልፈልግም። ነገሮችን አለባብሼ ሀይሜ ላይ የሚያየሁት ነገር ያ ነው። አሁን እኮ እሷ ላይ ሙሉ ለሙሉ ጥፋቱን ለማድረግ ማለት እኔ ማንም አይደለሁም። ፍርድ ቤት አይደለሁ። ማንም ማላይ ፈረድ ብሩኬ እኔ ፈረድኩበት፣ ሀይሚን የፈረድኩባት ምንም የሚቀየር የሚለወጥ ነገር የለም ለነሱ። ገባችሁ? እኔ ሲጀመር ላይ ያውቁኝ ሁሉ ይችሉኛ ይችላሉ። አያውቁኝም ሁሉ እኔ እዚህ ጋር ለፈልፋለሁ እንጂ እነሱ አያውቁኝም። እኔ እውነታውን ስነግራችሁ ምናልባት እንደ አጋጣሚ ማን እንደሆንኩ እንኳን ሳላቅ እዚህ ጋር የማወራውን ነገር ሊሰሙ ሊያዩ ይችላሉ። ከዛ ውጭ ግን እነሱ እኔን አያውቁኝም። እኔ ነኝ የማውቃቸው ስለዚህ ማን አወራ እኔ ምን አልኩ ሌላው ምን አለ እነሱ የሚደንቃቸው የሚገርማቸውም ነገር የለም እንኳን አይደለም ለእኔ እዚህ ጋር ለምለፈልፈው እዛ የእናት አባቶቻቸውን የቤተሰብ እያመጡ ፎቶ የሚዘቀዝቁ ባለጌዎችንም አንዳንዴ ቼክ ላይ ያደረጓቸው አያውቋቸውም ሁሉ እና ምን ልላችሁ ፈልጌ ነው ከምታዩት ነገር ነው የምትናገሩት እና ጥፋቱን እያየህ ያለሁት ሁለቱም ጋር እንጂ ሀይሚ ጋር ብቻ አይደለም። ሀይሚ ዝቅ በይ፣ ሀይሚ ዝቅ በይ፣ ሀይ ለምደው ዝቅ የምትለው እሷ። ሀይሚ እኮ ትዳሯን ፍቅሯን እየጠበቀች ነው ያለችው። ገባችሁ? ብሩኬን ትወዷዋለች፣ ታፈቅረዋለች። እሱም ይወዳታል፣ ያፈቅራታል። ስለዚህ ሴት ጓደኛ አስፈልግህም፣ ማለች እውነቷን ነው። በቃ ይሄ ነው። ሴት ጓደኛ ምን ያደርግለታል? ወንድ ጓደኛ ለሀይሚ ምን ይሰራላታል? ሴት ጓደኛ ለብሩኬ ምን ያደርግለታል? ምንም ያደርግለት? ስለዚህ አሁን መጀመሪያ ይቺ ሴትዮ ከብሩኬ ብትርቅ እውነት ነው ምላችሁ፣ ሙሉ ለሙሉ ሀይሚ ጥፋተኛ ትሆናለች። ስለዚህ መጀመሪያ እቹን ሴትዮ ከህይወታቸው ያስወጡ ያስወጣ ብሩኪን፣ ከዛ በኋላ ሀይሚን ጥፋተኛ እናርጋት። ገባችሁ ታው በተለይ ሴቶች ማለት አንዳንድ ያልሆነ ነገር እንድንናገር አታድርጉ። ወንድ ልጅ እንዲህ ነው ማለት አልፈልግም። ምክንያቱም ብሩኬን የምናውቀው እኛ በጉብዝናው፣ በሴት አክባርነቱ፣ በጠንካራነቱ በነገራችን ላይ የዋህም ነው ብሩኬ በጣም የዋህም ነው። ለዛም ነው ነገሮች የሚገኑበት አነጋገር አለመቻል፣ እንዲሁም ደግሞ አጠገቡ ያለውን ነገር አለማየት ነው ማለት። ለዛ ነው ይመስለኛል ብዙ ጊዜ ነገሮች ይሰፋሉ። ለምን አሁን ይቺ ሴትዮ በቃ ሀይሚ እንድታያት አትፈልግም፣ መራቅ ነበረባት። ከዛ በኋላ ሀይሜ ተወቃሽ ሲሆን ከዛ በኋላ ይቅርታ ብትለው ራሱ ምንም ችግር የለው፣ ምንም ችግር የለኝ እና አልቃወምም። ይቅርታ ብትለው እሷ ማለት ነው። ግን ዋናው ነገር ሀይሜ የምትፈልገውን ነገር አድርጓል። ብሩኬ ነው በአውቅም ይሁን ባለማወቅም ይሁን የሚያደርገው ከሴትዮዋ መራቅ አለበት። መራቅ አለበት። ልጅቷን ተያያት ምና ኖ ኖ ኖ ለምን እተዋታለሁ። እዚህ ጋር እየመጣችው እኮ የምታበጣበጣቸው እሷ ናት። እነሱ ናቸው ባሏን፣ እዛ ልክ እንደ ሀይሚ እዛ በጭቅጭቅን በምን ባሏ ጋር ሄዳ ትገናኝም። እንዲህ ለምንድን ነው ከእሱ ጋር እየምጣች የምትለጣጠፈው? ሰላም አባባሏን እስኪ በእኛ ቦታ ታውግን። እውነት በእኔ ቦታ ቢሆንስ እሱን ሄዳ ከሳመች በኋላ ኮ ነው ሃይሚ ጋጇን የዘረጋችው። ከዛ በፊት ግን በፍቅር ነበር የመጡት። ስለዚህ አንዳንዴ ሀይሚን ደግሞ ታቋታላችሁ። ከአሁን በፊት የሆነ ነገር ብላለች ማለት እንደዚህ ዝቅ የምል ሰው አይደለሁም፣ በክብር የምደራደር ሴት አይደለሁም፣ ወንድ ልጅ ምን ለማመጥ ሴት አይደለሁም ሁሉ ብላለች። እና አንዳንድ ጊዜ ቆም ብለን ማሰብ ነው። ብሩክም ቢሆን ደግሞ የሚጠቅመውን ነገር ነው መምከር ያለብን ለሷም ሆነ ለሱ የተሻለ ነገር እንዲደርሱ ሁለቱ ነገር ጥፋታቸውን አይተው እንዲታረሙ የሚያደርጉበትን ነገር ነው መናገር ያለብን። እሱንም ልክ ነህ እሷንም ልክ ነሽ ካልን ሁለቱም ገደል ነው የሚገቡት። እንለያይ ስሉም ልክናችሁ ልንል ነው ማለት ነው። ስለዚህ ሶሲ ምን አደረገችሽ ምናምን እያላችሁ ምን አጠፋች ምን አደረገች ለምትሉ ሰዎች ምንም አላጠፋችም። ግን ደግሞ ከብሩክ ህይወት ትውጣ፣ ባሏን ትታረቀ ባሏ ጋር ትሄድ። በቃ እያየሽ ነው አይደለ? በእሷ ምክንያት ብዙ ችግር እየተፈጠረ ብዙ ነገር እየሆነ እያየሽ ነው አይደለ? ስለዚህ አይ በእኔ ምክንያት ያንተ ህይወት ሊረበሽ አይችልም፣ በእኔ ምክንያት እናንተ እንድትበጣበጡ አልፈልግም ብላ ውልቅ አትልም ከህይወታቸው? ይሄን ነው የምንፈልገው። ሌላ ምንም ያደረገችን ነገር የለም። ሀይሚ ባሏ ጋር ሄዳለች። እሱ ሌላ ጉዳይ ነው። የሄደችበት ምክንያት ደግሞ በግልጽ እሷ ተናግራለች ትላንትና። ምን እንደምትሉት እናንተ እና የግል ጥላቻ የለብንም። እኛ እሷ ላይ አናቅ አናቃትም አታቀንም። ግን ከልጆቹ ህይወት እሷ ካልወጣች ሀይሚ ዝቅ የምትለው ለምን? እቃ ይሄ ነው። ያው መቼም ስድባችሁ ነው። ኑ ውረዱብኝ፣ እንግዲህ እጠቡኝ፣ እጠቡኝ መቼም አንዴ